በመጀመሪያ ለነበራችሁ ትጋት ለሐሳቡም ለወኩም ስለመገኘታችሁም እኔ ማመስገን እፈልጋለሁ። በመገኘታችን ውስጥ የሚያልፈጣም በርካታ ነገር ስላለ መገናኘቱ በራሱ ጥሩ ነው እና ለዚያ ምስጋና ይገባችኋል። እኔም አመሰግናለሁ። የመጀመሪያ መጀመር የምፈልገው ሶፍ ምር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነሽመልስ ጋር ነበር የመጣ ነው። አሳዩኝ ሶ ሶፍመርን በጣም ተበሳጨው። የተጋነነ ብስጭት የነበረው በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬን ሙሉ አላየ ነው ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይሄንን ኬቭ ልስራው ብሎ ሀብት መድቦ ቢጀምር በስንት አመት በስንት ቢሊየን ዶላር ይሰራዋል? አሁን ማጽዳቱን እንተው እንስራ ብንል ስንት ህዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርክቴክቸር ደብዙ፣ የድንጋዩ ብዛት፣ በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይህንን ነገር መድገም እንችላለን። አንዱ ሐሳብ እሱ ነበር። ሁለተኛ የኛ ከኋላ ጋር ያለን ጸብ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። ሶፍ ኡመር ኬቭ ውስጥ ያገነው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ የማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች ሳይንቲስቶች መፈተሽ ቢኖርባቸውም ለምንድነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ አሳያችኋለሁ በሌላ ጫፍ ያለ ነው። እዚያ ውሃ አስቸግሮን ስንፈልግ ነው ያገኘ ነው። ይሄን እንብዛም አይታወቅም። ይሄ ዋሻ ቅድም ሶፍ ዑመርን አውቀዋለሁ ያለ ሰው ማንኛችሁም አታቁትም። ይሄን ዋሻ ምታቁት በዛኛው ጫፍ ያለውን ሲፈለግ ተገኘ። አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት ዘ ሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ ዑመር ላይ ጀመርነው አይደለም። ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ይዤ ነበር የወደቀውንም እናነሳለን ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን እየጀ ነበር አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል፣ አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ማንንም ዞሩ አላየውም። ወደነበረበት ወደ ወይም ከዚያ በተሻለ አስውበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባ ጅፋር አለ ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላችሁናል። በተወሰነ ደረጃ አላላኬላ ማንም ሰው እንደ ታሪክም የሚያውቀው አልነበረም። አላላኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። የእናንተን አመጣጥ በሚመለከት ይህንን ጋዘሪንግ በሚመለከት ግን ስለ ትውልድ ያለን እይታ በተደጋጋሚ ያልኩት በመጽሐፍቶቼ የተገለጹ አሁንም ደግሜ የማነሳላችሁ ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብሎች ነው። ሀገር ብቻ ደግሞ አይደለም ትውልድ ራሱም ሙሉ የራሱ ማንነት የለውም የራሱ ስብዕና የለውም። ትውልዶች በሶስት ይከፈላሉ ስሪ እንላቸዋለን ኤግዚት የሚያደርጉ አሉ ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች የጣሏቸው አሻራዎች ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቢዎችም አሉ እነዚያ እሳቢዎች ኤግዚስት በሚያደርገው አሁን ባለ ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብ ኮንሽስ ማይንዳ ይሰራል። ከነሱ ጋር ያየሁት ነገር በሳቢዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ ሃያም ሰላሳም አርባም ሃምሳም ፐርሰንት ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያረገው ኤግዚስት የሚያረገውና ኢመርጅ የሚያደርገው ጄኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ ይመስለዋል። ዛሬ መቆም አይቻልም ብቻን ትናንትና በአንተ ላይ ጥላለሁ፣ ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። አሁን ዛሬ የሀፓ ቅሪት አለ፣ የኦነግ ቅሪት አለ፣ የቲፒሌፍ ቅሪት አለ፣ የኦፒዲዮ ቅሪት አለ፣ ብልጽግናዎች አሉ፣ ነን ፓርቲዚያን አሉ፣ ደህዴን አለ። ይህ ቀላል ስብስብ አይደለም። እንደ ፓርቲ ስታዩት እንደዚህ መነጋገር መቻል የቀሩትም ካሉ ጨምረን ለመነጋገር ምንድነው የሚያግደን ብሎ ማሰብ አስፈላጊ ነው። መነጋገር ይቻላል፣ መወያየት ይቻላል። እንዳንነጋገር የሚያደርጉን የሚያረጉን ነገርና እናንተም ባነሳቿቸው ሳቢዎች ውስጥ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውል ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አለቀቀም፣ ተፋልሟል። አንድ ሁለት ዓመት የዛሬ አስራ ምናምን ዓመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 61 00 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ለአንዱ ያችን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር፣ ስክሪን ተች ማርክ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም ኢኮኖሚም ሶሻል ኮንስትራክሽንም በነዚህ ፍልሚያ ውስጥ ያልፋሉ። ይህን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ፣ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ኢመርጅ የምታደርጉ ደሞ አሁን ደሞ ኤግዚት የምታደርጉ ደግሞ ሰዎች ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም፤ ግማሹ ሞቷል፣ ግማሹ ጠፍተዋል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ በዚህ መንገድ ከመሄድ ውጪ ሀገር እሰራለሁ ብሎ ማሰብ አይቻልም። ብዙዎች እናስባለን ይላሉ። ማሰብ መልካም ነገር ነው። ባሰቡት መንገድ መጓዝ ካልተቻለ ግን ልማትና ብልጽግና አይመጣም። ማንም ሰው መጥቶ ባሌ አምራል ስላለ ባሌ አይቀየርም። ባሌ አምራል ካለ በኋላ ያን እሳቤውን መጓዝ አለበት፣ መድከም አለበት። አይታችኋል፣ ትናንትና የነበረንን ጉዞ ኤቭሪዴይ እንደዛ መደከም አለበት። ከድካም ከልፋት ከላብ ውጪ ፍሬ ሊታይ አይችልም። ያሰብነውን መጓዝ ስንጀምር ውጤት እናያለን ውጤት እናያለን። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የእኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር፣ ፈጣሪ ወይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ። ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጠዋት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል፣ ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ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 ራሱም የምንመኘውን ሰላም አናመጣም አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም ሆነ አይችልም። ሁሉም ጋር ሶፍ ዑመር የለማ ሁሉም ጋር ላሊበላ የለም፣ ሁሉም ጋር አክሱም የለም፣ ሁሉም ጋር አባጅፋ ቤተ መንግሥት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል፣ ያ ደሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ የአማረችና የበለጸገች ሀገር ያደርጋታል። ባሌ ቀደም ሲል እንዳነሳሁት በዞርኩባቸው ዓለማት ሁሉ አይቼ አላቅም ያልኩበት ምክንያት እኔ ተወልጄ ያደግኩበት አካባቢ በጣም ጫካ ነው። ቡና አለ፣ ደን አለ። ጫካ እኔ ብርቅ አይደለም፣ አድጌበታለሁ። ግን የኛ ጫካ ከባሌ ጫካ ጋር አንድ አይደለም፣ ይለያያል። ባሌ ውስጥ በሺህ ሄክታር በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም፣ ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ዲንሾ ብቻ ሳይሆን ሳነቴ ወተን ቀይ ቀበሮን እና መሰል አዋፋት ትናንት እንዳያችሁት ያሉ የተለየ ደግሞ ዳይቨርሲቲ ይታያል። እዛ ጋ ታች ስትወርዱ ደሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ፣ የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልምትሪ እቺን ከምታክል እስከ መሎ ዛፍ ትሪ አለ። ቆማቹ ርቀቱን የማታዩትን ዛፍ በጣም ረዥም ዛፍና በጣም አጭር ድዋርፍ ዛፎች ደሞ አሉ። ብዙ ሀገራት ሰመር ዊንተር እያሉ የከፋፈሉና በዊንተር ጊዜ በጣም በረዶ ሲሆንባቸው የሰመር ካምፕ ይሄዳሉ ወይም ሰመር ሀውስ እያሉ ይወጣሉ ዊንተሩን ሬዚስት ማድረግ የማይችሉ መካከለኛው ምስራቅ ደግሞ ሰመር በጣም ከባድ ስለሆነ ቀዝቀዝ ያለ ቦታ ፍለጋ ሌላ ሀገር ይሄዳሉ። ቪዛ ትኬት ናም ብለው አሁን ባሌ ሀገር ቢሆን የት ይሄዳል? በሀያ ደቂቃ ጉዞ ቅዝቃዜ አለ። በሀያ ደቂቃ ጉዞ ሙቀት አለ። በሀያ ደቂቃ ጉዞ ጫካ አለ። በሀያ ደቂቃ ጉዞ የሚያስደንቁ መስኮች እርሻዎች አሉ፣ እዚሁ ብቻ በተለያየ ሲዝን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። ሁሉ አላቸው ላይ ሳነቴ ላይ ያየነው የቅዝቃዜ ቦታ ያላቸው ሀገራት ይኖራሉ። የኛ ዩኒክ ስጦታ ላይሆን ይችላል ግን እዛ ያየናቸው 20 30 40 የሚጠጉ ክሬተር ሌኮች ምንም አይነት የሰው እጅ ያላረፈባቸው ትንሽዬ ብንሰራቸው ግን ምን ሊሆን እንደሚችሉ አስቧቸው። ክሬተር ሌክ በጣም ክሊን ውሃ ነው ያለው። ሳነት ተራራ እዚህ አካባቢ ላሉ ውሃዎች ሁሉ የውሃዎች እናት ነው ይባላል። ለምን እነዚያ የናቸው ሌኮች ትሩ ታይም ሲንክ እያደረጉ ነው ሪቨር የፈጠሩት። እነሱን ካልጠበቅን ታች ውሃ አናገኝም ማለት ነው። ዛፎቹ፣ ጫካዎቹ ልክ እንደሰ ሽበት አላቸው። ተጠላልፈው ተዋህደው በጣም ብዙ ዳይቨርስ የሚያደርግ አይነት ስፔሽስ ያላቸው ወፎች ዋይልድ አኒማልስ፣ እና አትክልቶች አብረው ይኖራሉ። ባሌዎች ይሄን ምን ያክል ተገንዝበውታል ጥያቄ ነው። ኢትዮጵያን ምን ያክል ተገንዝበውታል ጥያቄ ነው። ለምን አልሰራንም ጥያቄ ነው። ቅድም ዳንኤል እንዳለው ብዙ መጠየቅ አለብን። አንድ ማወቅ ያለብን ነገር ግን ባሌዎች እዚህ ስፍራ ላይ የዛ 780 ዓመት ዓመት በስልሳ ቋንቋ መድረሳ ያስቀሩ ነበር። በስልሳ ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርኣን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በስልሳ ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች፣ ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎ እየበሉ ቂጣ እየበሉ እውቀትን የመፈለግ ጉዳይ አጣጥለን በደቡብ በምዕራብ ያለውን የዑለማዎች የአኗኗር ዘይቤ በዋሻ ውስጥ አይታቸዋል። ጭሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው ነው? ብንፈልግም ባንፈልግም የታሪካችን አካል ነው። ይሄም ታሪካችን ነው፣ ያም ታሪካችን ነው። ሁለቱም ለምቶ፣ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም ሙሉ አያደርገንም። እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ እና ቁርአን የሚቀሩ መድረሳ፣ ቁርአን የሚቀሩ ልጆች በምሳሌ እያስተማሩ አንደኛው ልጅ፣ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ከአንተ ጋር ቢጋጭ ምን ያጋጥማል ብሎ ይጠይቃሉ ምን ጥያቄ ያለው ቡናው ይደፋበታል ይላል ያ ቡና ለምን ተደፋበት ብለው ሲጠይቁ ተማሪዎች ይለያያል ሀሳባቸው ሰውየው የውር ድንብር ነው እያየ ስለማይጓዝ ነው ትኩስ ነገር በቃ መቶ ተጋጨኝ ቢያይኖሩ አንጋጭም በጣም በርካታ መላምቶች ይናገራሉ ሼኩ ግን አይደለም፣ ተሳስታችኋል። አንተ የያዝከው ቡና ነው ሲጋጭ ትኩስ ቡና ፈሰሰበት። የያዝከው ጤፍ ቢሆን፣ የያዝከው ዱቄት ቢሆን፣ የያዝከው ቡና ያልተፈጨ ብቻ ቢሆን፣ የያዝከው ወርቅ ደግሞ ቢሆን ወርቅ ይደፋበታል። ችግሩ አንተ የያዝከው ነገር ጋር ነው ያለው። እዚህ የመጣን አመራሮች ለባሌ ሕዝብ ምንድነው ይዘን የመጣን ነው አንዳንዱ ቁጭት አንዳንዱ ተስፋ ሊሆን ይችላል። ለባሌ አይን መገለጥ ወርቅ የሆነ ሀሳብ ይዘን ከመጣን ያን ሀሳብ ደፍተን እንሄዳለን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱን እንዲቆጩ አርገን እንመለሳለን። ተስፋ ደግሞ ካመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማርነው፣ እሱ ደሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኝ ውስጥ ተስፋ አለ። ይሄ ችግኝ ከኛ በኋላ ይመጣው ይኮተኩተዋል፣ ከዚያ በኋላ ይመጣው ያጠጣዋል። የሆነ ትውልድ ደግሞ ያርፍበታል። ለእኛ ጥላ አይሆንም ሶፍ ዑመር ላይ የጀመርነው ነገር ጨርሰ ነው። ለእኛ ጥላ አይሆንም፣ ለልጆቻችን ግን ጥላ ይሆናል። ተስፋን ነው የምንዘራው፣ ሐሳብ ነው የምንዘራው። ይህን ሐሳብ ገዝቶ የተጋ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል። ተስፋ አረጋለሁ። እዚህ እዚህ የሰሩ ሰዎች፣ ወጣቶች፣ ኢንጂነሮች እዚህ ያለው ቦታ የትም ዓለም ዩኒቨርሲቲ ብልካቸው ማንም ዩኒቨርሲቲ ሊያስተምራቸው አይችልም። እንዴት ቆመ ይሄ ነገር እንዴት ፒላር ሆነ? ያኛው ብራንች፣ ያኛው ብራንች፣ ያኛው ብራንች እንዴት ተፈጠረ? ሰው በሕይወት ዘመኑ ተመራምሮ አይጨርሰውም። ይሄን የተማረ ሰው እዚህ የሰራ ሰው ቅድም እንዳልኩት ላሊበላ ብንወስደው ፋጺ ብንወስደው የትም ብንወስደው እዚህ ባገኘው ልምድ ያን እያሰፋ እያሳደገ ሊሄድ ይችላል። እኔ ይህን ቦታ ማየው እንደ ትምህርት ቤት ነው። ይህን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞይ ነዳጅም አለ። የነዳጅ ምልክቶች አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ብዙ ኤክስፕሎር ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ማሮ ጉዳይ ነው ያለው። ችግሩ እኛ ወደ ኋላ መለስን ለማየት ዝግጁ አይደለንም። የምንመኘው የሚጣፍጠው ማር ተቆርጦ የተዘጋጀው ማር ብቻ ነው። ማሩ ያለፈበትን መንገድ የሚፈልግ ኢትዮጵያዊ መፈጠር አለበት። አንድ ጣፋጭ ማር ለመብላት ሶስት አክተሮች ኢኳሊ ተናበው ካልሰሩ አይመጣም። አይታችሁ ከሆነ አንዳንዴ የሚመር ማር እንቀምሳለን። የሚመር ማርና የሚጣፍጥ ማር መካከል ያለው ዲፍረንስ አንደኛው የንቦች ትጋት ነው። ንቦች መትጋት አለባቸው ያ ማር ማር ሆኖ እንዲወጣ። ሁለተኛው ንቦች እየሄዱ የሚቀስሙት አበባ እምቡጡ አበባ የአንደኛው የአበባ ዝርያና ሌላኛው የአበባ ዝርያ አንድ አይነት ማር አይሰጡም። ያ የንቡጥ አበባ ጣፋጭ ማር የሚፈጥር ከሆነ ያን ቀስማ የሰራች ንብ የተሻለ ማር ታወጣለች። ሶስተኛውና ዋነኛው ግን የአርሶ አደሩ ትዕግስት ነው። ማሩ አስራ ጀምራ የማሩን ዱሬሽን የማሩን እድሜ መጠበቅ ተስኖት ቶሎ ቢቆርጥ ማሩን ያን ጣፋጭ ማር አያገኝም። የተጋች ንብ፣ መልካም አበባ እና ትዕግስተኛ አርሶ አደር ናቸው የሚጣፍጥ ማር መቅመስ የሚችሉት። የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ፣ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። አንዱ ሲጎል ግን የተሟላ አይሆንም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 ውጤት ሳይ ፈጣሪ ይመስገን ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋኔ ውስጥ የለም። ለሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም ይቅር በለን ነው ውስጤ እንደዛ ይሰማኛል። ይቅር በለን አንተ፣ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል። የቀረብን ነገር የለም። ይህን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና ባክን ይቅር በለን። ተቆጥተ ደሞ እንደዚያ ሰነ አርሶ አደር ማሳችንን ዝናብ እንዳይወስደው ምሕረት ይብዛልን ብቻ ነው ጥያቄ ዛሬ። ምክንያቱም ለማመስገን ብቃቱ የለኝም እዚህ ሁሉ ነገር ላይ ተኝቼ በሴፍቲ ኔት የሚኖር ሚራብ ሕዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራ እንምልበት ቋንቋ አንደበት የለኝም። ምሕረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። የእሱ መረክ ከተገኘ እኛ ከተጋን ግን ውጤት ይመጣል። እዚህ ያላችሁ ሲኒር አመራሮች፣ እዚህ ሜ የላችሁ ሲኒር አመራሮች ፐርሰንቴጁ ይለያያል አንዳንዶቻችሁ አምስት አንዳንዶቻችሁ ሶስት አንዳንዶቻችሁ አስር ሊሆን ይችላል። ግን ሼር አላችሁ፣ በአሁን ትውልድ ውስጥ ሼር አላችሁ። ያ እንድታየ የመጣችሁት ጠቅላችሁ አትወሰዱት፣ ቢኮዝ ብዙ ሚስ የተደረገ ነገር ስለነበረ ጠቅላችሁም አትተውት፣ የእናንተ ዘር ስላለ አሁን ያለውም ይሄን ይመን፣ የትናንትናውም ይሄን ይመን፣ የነገውም ይሄን ይመን ካለ ጥርጥር ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች። በትግራይ በአማራ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት፣ እርግጠኛ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ እውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውድ ስፍራውን እንኳ በትክክል አያቀውም። ባሌን አያቅም። ሌላውም ነፃ አውጪ ይኸው ነው። የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያውቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅለል ባዩም ዘመን አያቅም። አሁን ባሌ ይጠቀለላል አይጠቀለልም። እ ብትፈልግም ባትፈልግም አይቻልም። አለፈ፣ ያ ታሪክ ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? አታቀው፣ እንኳን ልጠቀልለው አታቀውም። ይሄን ሰፊ ምድር፣ ይሄን ሰፊ ሕዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ፣ ተደማምጦ፣ ተጋግዞ፣ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናባ ዝንብ ከሚሉት ጎራ አደለውም ዝናብ አዝንብ እያልኩ ቦይ እየቆፈርኩ የምጠብቀው በዚያ መንገድ ነው። የኢትዮጵያ ችግር ተጠቅልሎ ይጠፋል ብዬ የማምነው። ትንሽ አምሳ አካባቢ ደረሳችሁም እንድትቆዩ ጸሎቴ ነው። ያኔ ስንገናኝ በአፍሪካ አንደኛ ኢኮኖሚ የበለጸገች የማትቸገር የምትረዳ ኢትዮጵያን በጋራ እንደዚሁ ደግሞ እንወያያለን ብዬ ተስፋ አርጋለሁ። እጅግ አድርጌ ያመሰግናለሁ። በጣም ደስ ብሎኛል። ይሄ ባህል ይቀጥል ይደግ ይመንደግ ብቻ ነው ማለት የምፈልገው። በሌላ ጊዜ ደግሞ ስንገናኝ እንደዚሁ እንወያያለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።